በክልሉ ዘላቂ ሰላም እንዲሰፍንና የልማት ስራዎች እንዲቀጥሉ ከመንግስት ጎን ሆነን እንሰራለን ሲሉ በደቡብ ወሎ ዞን የደሴ ዙሪያ ወረዳ ነዋሪዎች ገለጹ። በክልሉ በርካታ ሰብዓዊና ቁሳዊ ውድመት እያደረሱ ያሉ ጽንፈኛ ኃይሎችን የሚያወግዝ ሕዝባዊ ሰላማዊ ሰልፍ በደሴ ዙሪያ ወረዳ ተካሂዷል። መስሁድ ጀማል በደሴ ዙሪያ ወረዳ የመንግስትን የሰላምና ልማት እንቅስቃሴ የሚደግፍ እንዲሁም በክልሉ ላይ በርካታ ሰብአዊና ቁሳዊ ውድመት እያደረሱ ያሉ ጽንፈኛ ኃይሎችን የሚያወግዝ ሕዝባዊ ሰልፍ ተካሂዷል። ነዋሪዎቹ ልጆቻችን ይማሩ፣ የመንግስትን ህግ የማስከበር እርምጃ እንደግፋለን፣ ለክልላችን ጦርነት ሳይሆን የሚያስፈልገው ሰላምና ልማት ነው የሚሉ መልእክቶችን በሰልፉ ላይ አሰምተዋል። የሰላም አለመኖር የኑሮ ውድነቱን አስከትሏል። ሸቀጣ ሸቀጦች በቀን በቀን እየጨመረ አሁን አርሶ አደሩ ኑሮ ከአቅም በላይ ሆኖበታል። ስለዚህ ጦርነት አውዳሚ ነው፣ ህይወት ይቀጥፋል። የሚያስፈልገው ትጥቅ ይዞ ወደ ጫካ የገቡ ቅድሚያ ወደ እርቅና ድርድር ቢገቡ ልጆቻችን እንድናሩ እኛ ጥሩ ሆነን እንድንኖር፣ ሰላም በአዛውንቶች ጥሩ ነው፣ ሰላም በሴቶች ጥሩ ነው፣ ሰላም በህፃናቶች ጥሩ ነው። ስለዚህ በዚህ አኳኋን ሰላም እንፈልጋለን። የጎረቤት ቀበሌዎች፣ የጎረቤት ወረዳዎች ወንድሞች እየተገደሉ ሀብት ንብረታቸው እየወደመ ህፃናት እንዳይማሩና ነገ ለሀገር ትውልድ እንዳይቀረጹ ያየንበትና የተረዳንበት ወቅት ነበር። ማህበረሰባችን ከመንግስት ጎን ቁሞ ከመንግስት ጎን ሆነ ሰላም እንዲሰፍን ነው ሰልፉን ያደረገው። የደሴ ዙሪያ ወረዳ ዋና አስተዳዳሪ አቶ ጀማል መሐመድ የወረዳው ሰላም በመረጋገጡ ባለፉት ሁለት ዓመታት የህብረተሰቡን የልማት ጥያቄ መመለስ መቻሉን ገልጸዋል። ይህን ስኬታማ የልማት እንቅስቃሴ ለማስቀጠልም ህዝቡ ከመንግስት ጎን በመሆን እያደረገ ያለውን የሰላምና የልማት ድጋፍ አጠናክሮ እንዲቀጥል ጥሪ አቅርበዋል። ይህ የጸጥታ ችግር ደግሞ ዋናው ዓላማው የማህበረሰቡን ሰላም መንሳት ማህበረሰቡን ወደ ትምህርት ቤት ልጆቹን እንዲልክ የማያደርግ አጠቃላይ ደግሞ የጤና ተቋማዎችንም የመሰረተ ልማቶችንም እያወደመ ከመሆኑ ጋር ተያይዞ ህዝባችን እንደ ደሴ ዙሪያ ወረዳ ሰላም ወዳድ የሆነ ህዝብ ነው። በዚህ ሁለት ዓመት በገጠመው የጸጥታ ችግርም ውስጥ ሁኖ ሰላሙ ሲያረጋግጥ የነበረ ወረዳ ነው። ስለዚህ የሚሻለው ማህበረሰብ አሁንም ነገም ከነገም በኋላ ከመንግስት ጎን ሆኖ ከመንግስት የሚጎሉ ነገሮችን ደግሞ ፊት ለፊት እየታገለ ችግሮቹን እያስተካከለ የሚሄድ እጅግ በጣም ሰላም ወዳድ የሆነ ማህበረሰባችን ነው። ዛሬም ይህን ነው ሊያረጋግጥ የዋለው። በእኛም ትልቅ ክብር አለ ለዚህ ማህበረሰብ ማለት ነው። ህፃናትን ከትምህርት ቤታቸው ማስቀረት ስለሚለት ደግግ